የሚያስፈልገው እና እንግዲህ ባለማወቅ እናቱን ሰራተኛ ያደረገው ወጣት በጣም እንግዲህ ክፋትንም እንማርበታለን። እንደገና ደግሞ ትዕግስተኛንም አይችበታለሁ ማለት ነው። የማዘሩን እውነቴን የማዘርን ማለት ነው። የዚች እናታችንን ትዕግስት ሳላደንቀው አላልፍም ማለት ነው እና በጣም ትዕግስተኛ ሰብለን ሰብለ ማለት እንግዲህ የአቤል ባለቤት ናት ማለት ነው። በጣም ነው የምትቆጣው፣ በጣም ነው የምትገላብጣት። ለሰው ልጅ የሚባል ክብር የላትም ማለት ነው እና እንግዲህ ሰራተኛ እንደሚፈልጉ ለደላላ ተናግረው ነበረ ማለት ነው። ደላላውም ያው ሰራተኛ እንደሚፈልግላቸው ነግሯቸው፣ አቤል የሰብለ ባል ስለሆነ አቤል እንግዲህ ምንም ቤተሰብ ዘመድ የሌለው ማደጎ ቤት ያደገ ግን ሁሌም በውስጡ የእናቱን መኖር የሚያሰላስል ግን ወጥቶ እናቴ የት ነሽ ብሎ ያልፈለጋት ማለት ነው። እናት እንግዲህ በወለደኝ ሰዓት በችግር በሐዘን ተጨቁኜ ከመኖር ልጄም ከሚሞትብኝ የተሻለ ነገር ለማግኘት ብላ እንግዲህ ልጇን ለማደጎ ቤት ፈርማ ስትመጣ ግን እንደምትወስደው ቃል ተግባብታ በሕጋዊ መንገድ ሰጥታ ወደ ስደት ትሄዳለች። ስደትም ደግሞ ከሄደች በኋላ ያው አልጋ ባልጋ የለም፣ የስደት ነገር የታወቀ ነው። ስደት ላይም ከመጣች ሌላ አንድ ልጅ አጋጣሚ ትወልዳለች ማለት ነው። እሷንም እንግዲህ ለሰው ሰታ እሷ እየሰራች ልጇንም እያሳደገች በመጨረሻ ግን ቀጥታ ወደ ኢትዮጵያ መታ አቤልን ማፈላለግ ነበረ ስራዋ። ያው ወደ ሰጠችው ድርጅት ሄዳ እግራቸው ላይ ወድቃ አልቅሳ አቤል የት እንዳለና አሁን በጥሩ ሁኔታ ላይ እንዳለ ተምሮም ስራ እንደያዘ ባለትዳር እንደሆነም ይነገራታል። እናት በዚህ መሀል ደስታዋ እጥፍ ጭምር ይሆናል ማለት ነው። ያው አቤል ወንድም እንዳለው አያውቅም ነበረ፣ እህትም እንዳለው ምንም የሚያውቀው ጉዳይ የለም። እናት እንግዲህ ድንገት ትመጣና አቤል ያለበትን ሁኔታ ያው የቤት ሰራተኛ እንደሚፈልጉ ስለሚታወቅ የአቤል ወንድም ደላላ መስሎ ሰራተኛ እንደሚያገናኛቸው በሰው በሰው አድርጋ ስልኩን ተቀባብለው አፈላልገው እንግዲህ የአቤል እናት ወደ ነሰብለ ቤት ትመጣለች ማለት ነው። እንግዲህ ሰብለ ገና እንዳየቻት ትልቅ ሰው ስለሆነች ይችን ምን እንዳርጋት ነው ያመጣክልኝ? እኔ የምፈልገው ወጣት ነው ብላ እንደውም ከአቤል ወንድም ጋር ትነጋገራለች ማለት ነው። አቤል ግን ገና እንዳያት ነበረ ልቡ የደነገጠው። እናትየዋም ደንግጣ ነበረ ማለት ነው። እንግዲህ በዛ መሀል ነበረ አቤል ወንድሙን ደላላ ሆኖ የቀረበው። ና አናግረኝ፣ አንቺ ቁጭ በይ፣ አረፍ በይ ብሏት እንግዲህ ወጥቶ አቤል አናግሮታል ማለት ነው። ደላላውን ወይም ወንድሙን ማለት ነው፣ የማያውቀው ወንድሙን። ከዛ በኋላ እንግዲህ ሰብለ ያው ጭቅጭቋን ጀምራለች። አንቺ አሁን ምን ልትሰሪን የመጣሽው? አንቺን የሚያክል ሴትዮ የቤት ሰራተኛ የምትሆኝው? እንዲህ ስትታይ እኮ የቸገረሽ አትመስኝ ብላታለች። እንግዲህ ሰው ወዶን ለሰው ቤት አይገባም ልጄ፣ ችግር የለውም የምትፈልጊው እንሰራልሻለው ብላት ነበረ የአቤልም እናት ማለት ነው። እና ውርቴ በዚሁ አጋጣሚ እንግዲህ አቤል ደላላውን አውርቶት ወይም የማያውቀውን ወንድሙን ወደ ቤት ተመልሶ ነበረ። ያው ምግብ እንድትበላ አረፍ እንድትል ነግሯት፣ ደላላውም የአቤል ወንድም እንግዲህ ቤቱ ይሄ ነው አይተሽዋል። ሰውዬ ጥሩ ሰው ነው። ሴትየዋ ግን በጣም ክፉ ናት። ፈጣሪ እርዳሽ። ትለምጅዋለሽ ብዬ ተስፋ አደርጋለሁ ብሎ ወጥቷል ማለት ነው። እዛ ጋር ግን ደላላውና እናቱ እንደማይታወቅ ሆነው ማለት ነው። ግን ነገሮች በጣም ታግሳ ልጇን ናፍቆት ለመወጣት ስትል ሁሉንም ነገር ለመቻል ቃል ገባች ለራሷ እንግዲህ አቤልን። እሱም የአቤል እናት ለልጇ ማለት ነው። ለደላላው ስልክ ደውላ እንዴት ነው አሁን ለልጄ እናቱ እንደሆንኩ የምነግረው ማደጎ ቤት ጥዬው እንደሄድኩ እያለ ስታወራ አቤል እየሰማ ነበረ። ከዛም በኋላ ነበር እናቴ፣ እንዴት እስከ ዛሬ የት ነበርሽ? ብሎ ጥምጥም ብሎ እያለቀሰ ሲጠይቃት እሷም ያለውን ነገር ሁሉንም ትነግረውና በስደት እንደነበረች የአንተን ሕይወት ለመቀየር ወደ ስደት እንደወጣው እዛም ሄጅ የጥሩ ነገር እንዳልገጠመኝ ልጆ ልጄ ለሰው ሰጥቼን እየሰራው እያሳደግኩ እንደሆነ ወደዚህ ከመጣ በኋላ ማደጎ ቤት ሄጄ አንተ ያለክበትን ሁኔታ አጠያይቄ ወንድምህን ደግሞ ደላላ ሳይሆን ወንድምህ ነበረ፣ አንተ ግን አታውቀውም። እዚህ ቤት እንዲያስገባኝ ሲስተሙን የከፈትነው ተነጋግረን ነው ብለዋለች። አቤልም እንግዲህ አልቅሶ እናቴ እንኳን ደህና መጣሽልኝ፣ ምንም ይሁን ያሳለፍሽውን ጊዜ መጠየቅ አልፈልግም። ብዙ መከራና ችግር አሳልፈሻል፣ ፊትሽ ያስታውቃል ብሏታል ማለት ነው። እናትም እንግዲህ ተላቅሰው ሁሉንም ነገር ሰብለ እንግዲህ በዚህ መሀል እናት መሆኗን የአቤል እናት መሆኗን ስታውቅ አሁን የማይመጣችው ንብረቴ ልትወስድ ነው ብላ ያለውን ነገር ለአቤል መጀመሪያ ዲኤንኤን ምርመራ እንደሚያደርጉና ዲኤንኤን ደግሞ እንግዲህ ከጓደኛዋ ከፂ ጋራ ተነጋግራ በማስቀየር ነበረ ስራዋ ማለት ነው። ይህንን እንግዲህ ጓደኛዋ ታውቃለች ማለት ነው። ጓደኛዋ ጓደኛ የሰብለ ብላ የምትላት የዱሮ የአቤል ፍቅረኛው የመጀመሪያው ነበረች። እና እንግዲህ በሆን አጋጣሚ የሆነ ሰው ስለሚከታተላት አቤል እንትታ ወደ ሌላ ሀገር የመሄድ ግዴታ ይዟት ሄዳ ተጠፋፍተው ነበረ። በሰብለ አማካኝነት ግን የአቤልን እናት ለማጥመድ ስትል ጓደኛውን እዛ ግቢ ስታስገባት አቤል እና የሰብለ ጓደኛም የጠፋሽ እንዴት እንደምወድሽ እያወቅሽ እንደማፈቅደሽ ተባብለው ያው እነሱ እንግዲህ ያላቸውን በፊት ትዝታቸውን ተነጋግረዋል። ሆኖም የእኔን ምርመራ ሲሄዱ አስቀይራው ስለነበረ ሲመጡ ግን ቤቱን ባባፉ አርጋ፣ ወይን ገዝታ፣ ቡና ፍልታ፣ ራስ ሰርታ ነበር ሰብለ የጠበቀችው ግን ዲኤንኤ ሲከፈት በብር ስላስቀየረችው ሰብለ የክፋቷ ክፋት እናትና ልጅ አልነበሩም። አቤል በጣም አዘነ፣ አለቀሰ። እናትም እንዴት እንዲህ ሊሆን ቻለ ብላ አዘነች። ምንም በሥጋ ባንወለድም በመንፈስ እናትህ ነኝ አንተም ልጄ ነህ ብለዋለች። ሰብለ ግን አሁንም ክፋቷ አልለቀቃትም። እንግዲህ የአቤል እናት ምን ብላት አለች ሰብለን ዲኤንኤን በድጋሚ መሰራት አለብን ብላ ስትላት፣ እንዴት የምን በድጋሚ ነው የምትዩ? እንዴት አልሽማ። የሆነ ሲስተም መፍጠርና አንቺን ወደ እስር ቤት መወርወር አለብኝ ብላ እቅዷን ሌላ አጀንዳ ተዘረጋለች። እሱም ምንድን ነበረ? ወርቅና ብር እንደጠፋት አድርጋ የአቤልን እናት ወደ ፖሊስ ጣቢያ ደውላ